የመቄዶንያው ድምቀት አርፏልም። ከመቄዶንያ የተላለፈ የሐዘን መግለጫ በመቄዶንያ ማህበረሰብ በጎብኚዎችና በርጆች ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮም ሙላቱ በዛሬው ዕለት በማረፉ እጅግ ከፍተኛ ሐዘን ተሰምቶናል ይላል መቄዶንያ። ጌዲዮን በ1980 ዓ.ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም የ19 ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገት በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንድበቱ መናገር አይችልም ነበርም። እናትና አባቱ ከሱ ጉዳይ በፊት ስለሞቱ አክስቱ እየተንከባከበችው፣ ጎላ ሚካኤል በሚገኘው ጠበል ቤት ውስጥ በብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ ኖረ ሲሆን በ2005 ዓመተ ምሕረት ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ጌዲዮን ደስታውን የገለጸው በብዙ እንባ ነበር። ጌዲዮን በመቄዶንያ የመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶትም በየዕለቱ ልዩ ልዩ እንክብካቤና ሕክምና የተሰጠው በደስታ አይኖር ነበር። በተለያዩ ትላልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረም ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ማለትም ሚያዝያ አራት ቀን 2017 ዓ.ም ረፋድ አምስት ሰዓት በሕክምና ላይ ያለም በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ሕይወቱን ለማ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና እና የጤና ባለሙያዎችም ከፍተኛ ርብርብ አድርገው የነበረም ሲሆን ላደረጉት ርብርብ እጅግ አድርጎ ሜቄዶኒያ ያመሰግናል። ለሜቄዶኒያ መስራቾች ቢኒያምና ሌኒ፣ ለአረጋውያኑና ለአእምሮ ህሙማኑ፣ ለሜቄዶኒያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኚዎችና ለለጋሾች በሙሉም መጽናናትን እንመኛለን ብለዋል። ፈጣሪ ነብሱን በአጸደ ገነት ያኑርልን ሲሉ መልካም ምኞታቸውን ሙላቱ። የቀብር ስነ ስርዓትም ነገ ረፋድ መቄዶንያ ፊት ለፊት አያት መድኃነ ዓለም ቤተ ክርስቲያን ይፈጸማልም። እግዚአብሔር አምላክ ወንድማችንን በማጣታችን የተሰማንን ሐዘን ሁሉ ያቅልልልን፣ መጽናናትን ለሁሉም ላዘኑት እየስጥልን ስንል ጨረስን።